ስታስተምር ሁለት መልክ ሁለት ባህሪ ኢየሱስ እንዳለው አንደኛው የሚታይ መልክ ዊችዝ ከማርያም ከተወለደ በኋላ ፊዚካል ቦዲ ያለው ወልድ እና የማይታይ ደግሞ አብ በሱ እንዳለ እንደዛ ተረድቻለሁ እና እዚህ ፊልጵስዩስ ላይ መተካከልን ይሄ በእግዚአብሔር መልክ የሚለው ሀሳብ ሶስተኛ ባህሪ ሆኖ አይመጣም ወይ? እንዴት እንረዳው? እዛ ጋር ያለው ወልድ ከመሆኑ በፊት ያለ ማንነት ከሆነ በምን ባህሪ እንውሰደው? የማይታየው አብ ካልን፣ የሚታየውን ወልድ ካልን፣ እዛ ጋር ደግሞ ቃልም ምንበለው፣ በእግዚአብሔር መልክም ምንበለው፣ በምን ባህሪ ማን በለው፣ ቃል ሆኖ የማይታይ መልክ ሆኖ ማን ነበር የሚባለው በመጀመሪያ ቃል ነበር ቃልን በእግዚአብሔር ዘንድ ነበረ ካልክ በኋላ ቃልን ምንድነው ነው ምትል እግዚአብሔር ነው ነው ምትል በእግዚአብሔር ውስጥ ያለን ነገር ሌላ ነገር አትለው እግዚአብሔር ነው ምትል እዚህ እግዚአብሔር ቃል እግዚአብሔር ነው እግዚአብሔርን ከቃሉ አትለይም እግዚአብሔርን ከክብሩ አትለይም ስለዚህ ቃል ሆኖ የት ነበረ ስንል በአብ ውስጥ ነው የነበረው ከእግዚአብሔር ወጥቼ መጥቻለሁ ነው የሚለው ስለዚህ እዛ ጋር ቃል ነበረ ቃል ምንድን ነበረ እግዚአብሔር ነበር የሚታይ መልክ የሆነው ግን መቼ ነው ቃል ስጋ ከሆነ በኋላ ስጋ ከመሆኑ በፊት የነበረውን በቃልነቱ የነበረውን ምን እንበለው? ቃል እግዚአብሔር ነው። እዚህ ጋር ጥያቄ የሚሆነው ምንድን ነው? እግዚአብሔር ነው ካልን መተካከል መቀማት የሚሉት ቃላቶች ሁለት አካላት መካከል የሚፈጠርን ጉዳይ አያመለክትም ወይ? ሰው እግዚአብሔር ነው፣ ሰው እዛ ጋር ደግሞ መቀማት እያለን ያለ ነው፣ ሌላ እግዚአብሔር ነው የሚሆነውና ይሄ እንዴት ይታረቃል? ጥያቄ እዚህ ጋር ነው የሚመጣው። ሁለት አንደኛውም እግዚአብሔር አንደኛውም እግዚአብሔር ሆኖ እግዚአብሔር ከእግዚአብሔር ምንም ሊቀማ አይችልም። እግዚአብሔር እግዚአብሔር ሊቀማ አይችልም። እግዚአብሔር ከእግዚአብሔር ጋርም አይተካከልም። ምንድነው ግን የሆነው ይህ አሁን በእግዚአብሔር መልክ የተባለለት ቃል የምንለው የነበረው አሁን ምን ስለሆነ ነው? ስጋ ሆነ በሰው ምሳሌ ሆኖ ራሱን ባዶ አደረገ ማለት ነው ሰው ሆነ ራሱን አዋረደ። ስለዚህ መቀማት የሚባለው የሚመጣው ከዛ በሰውነቱ እና በእግዚአብሔር አሁን ሰው በሆነው እና በእግዚአብሔር መካከል ያለውን ነው የምታብራራው እንጂ እግዚአብሔር ከእግዚአብሔር ቀማ አይደለም የምትለው። ፓስተር ቤኪ እንዴት ነ? ሰላም ለአንተ ይሁን እንደምናለ ሰላም ነው ወይ? ከረጅም ጊዜ በኋላ ያለው ስላየሁ ደስ ብሎኛል። እየገባው እየወጣው እየተከታተልኩ ነበረ። ይሄ የፊልጵስዩስ ላይ የተነሳው ሀሳብ ላይ ምናልባት ጥያቄውን ክሊር አድርጌ ማስቀመጥ ከቻልኩ መጠየቅ እችላለሁ። ይቻላል፣ ይቻላል። እንደተረዳው ስታስተምር ሁለት መልክ፣ ሁለት ባህሪ ኢየሱስ እንዳለው አንደኛው የሚታይ መልክ ከማርያም ከተወለደ በኋላ ፊዚካል ቦዲ ያለው ወልድ እና የማይታይ ደግሞ አብ በሱ እንዳለ እንደዛ ተረድቻለሁ። እና እዚህ ፊልጵስዩስ ላይ መተካከልን ይሄ በእግዚአብሔር መልክ የሚለው ሀሳብ ሦስተኛ ባህሪ ሆኖ አይመጣም ወይ? እንዴት እንረዳው? እዛ ጋር ያለው ወልድ ከመሆኑ በፊት ያለ ማንነት ከሆነ በምን ባህሪ እንውሰደው? የማይታየው አብ ካልን የሚታየውን ወልድ ካልን፣ እዛ ጋር ደግሞ ቃልም ምን በለው፣ በእግዚአብሔር መልክም ምን በለው፣ በምን ባህሪ ማንን በለው? እሷን ነገር ካገኘኸኝ ጥያቄ ግልጽ ነው። ወደ ቃል ነው። ቃል ሲሆን እግዚአብሔር ነው ነው የምትለው የሚታይ መልክ አይደለም። ስለዚህ ቃል ሆኖ የማይታይ መልክ ሆኖ ማን ነበር የሚባለው? በመጀመሪያ ቃል ነበረ፣ ቃልን በእግዚአብሔር ዘንድ ነበረ ካልክ በኋላ ቃልን ምንድን ነው ነው የምትለው እግዚአብሔር ነው ነው ስለዚህ በእግዚአብሔር ውስጥ ያለን ነገር ሌላ ነገር አትለው፣ እግዚአብሔር ነው የምትለው። የእግዚአብሔር ስም ስለሆነ ምሳሌ ማለት ነው። የእግዚአብሔር ስም፣ የእግዚአብሔር ክብር፣ የእግዚአብሔር ቃል ይሄ ራሱ እግዚአብሔር ነው። ለምሳሌ ምድር በእግዚአብሔር ክብር ትሞላለች ይላል። ሌላ ቦታ ላይ ደግሞ ምድር እግዚአብሔርን በማወቅ ትሞላለች ይላል። ሌላ ጊዜ ደግሞ ምድር የእግዚአብሔርን ክብር በማወቅ ትሞላለች ስለዚህ የእግዚአብሔር ክብር ማን ነው እግዚአብሔር ነው እዚህ የእግዚአብሔር ቃል እግዚአብሔር ነው እግዚአብሔርን ከቃሉ አትለይም እግዚአብሔርን ከክብሩ አትለይም ስለዚህ ቃል ሆኖ የት ነበረ ስንል በአብ ውስጥ ነው የነበረው ከእግዚአብሔር ወጥቼ መጥቻለሁ ነው የሚለው ስለዚህ እዛ ጋ ቃል ነበረ ቃል ምን ነበረ እግዚአብሔር ነበር ነው አሁን ና የሚታይ የሆነ የሚታይ መልክ የሆነው ግን መቼ ነው ቃል ስጋ ከሆነ በኋላ ያ የሚታየው ደግሞ የሚታየውን አሁን የማይታይ አጥራ የሚታይ ነው የሚታው የሚታየው መልክ የሚታይ ነው፣ የሚዳሰስ ነው፣ የሚጨበጥ ነው። የሚታየውን መልሰን የማይታይ ካልን የሚታይ ነገር የለም ማለት ነው። ስለዚህ ሥጋ ከመሆኑ በፊት የነበረውን በቃልነቱ የነበረውን ምን እንበለው ካልክ እግዚአብሔር ነው የምንለው ቤኬ እዚህ ጋር ጥያቄ የሚሆነው ምንድን ነው? እግዚአብሔር ነው ካልን መተካከል መቀማት የሚሉት ቃላቶች ሁለት አካላት መካከል የሚፈጠርን ጉዳይ አያመለክትም ወይ? ሰው እግዚአብሔር ነው ሰው እዛ ጋር ደግሞ መቀማት እያለን ያለ ነው ሌላ እግዚአብሔር ነው የሚሆነው እና ይሄ እንዴት ይታረቃል? ጥያቄ እዚህ ጋር ነው የሚመጣው። እግዚአብሔር እግዚአብሔርን እሱ እኮ ነው አሁን የምንለው እሱ። ሁለት አንደኛውም እግዚአብሔር አንደኛውም እግዚአብሔር ሆኖ እግዚአብሔር ከእግዚአብሔር ምንም ሊቀማ አይችልም። እግዚአብሔር እግዚአብሔር ሊቀማ አይችልም። እግዚአብሔር ከእግዚአብሔር ጋራም አይተካከልም። ምንድን ነው ግን የሆነው? ይህ አሁን በእግዚአብሔር መልክ የተባለለት ቃል የምንለው የነበረው አሁን ምን ስለሆነ ነው? ስጋ ሆነ በሰው ምሳሌ ሆኖ ራሱን ባዶ አደረገ ማለት ነው። ሰው ሆነ ራሱን አዋረደ። ስለዚህ አሁን መቀማት የምንለው ነገር ይሄ ሰው ከመሆኑ በፊት ቃል በነበረ ጊዜ እግዚአብሔር የሚባል የነበረው አሁን ግን ሰው ሲሆን ግን ራሱን አዋረደ። ስለዚህ መቀማት የሚባለው የሚመጣው ከዛ በሰውነቱና በእግዚአብሔር አሁን ሰው በሆነውና በእግዚአብሔር መካከል ያለውን ነው የምታብራራው እንጂ እግዚአብሔር ከእግዚአብሔር ቀማ አይደለም ምትል ይሄ በእግዚአብሔር መልክ ይኖር የነበረው አሁን ግን ምን ሆኗል? ሰው ሆኗል። በእግዚአብሔር መልክ ሲኖር ሳለ ግን ምን ይባል ነበር? እግዚአብሔር ይባል ነበር። አሁን ሰው ከሆነ በኋላ ደግሞ ምን ሆነ? አዋረደ፣ ተዋረደ ተባለ። ስለዚህ መቀማት የሚባለው የሚመጣው በሰውነትና በእግዚአብሔርነቱ ነው። ይሄ ሰውነቱና እግዚአብሔርነቱ ግን በተለያየ አካል አይደለም የሚኖረው። ይሄ እግዚአብሔር የምን መንፈስ የሆነው እግዚአብሔር ስራውን የሚሰራው አሁን የራሱን አዋረደ በምንለው ሰው ሆኖ ነው። ስራውን የሚሰራው ይሄ የራሱን አዋረደ የምንለው ሰውነቱ ለዛ ለእግዚአብሔርነቱ ምኑ ነው? መታያው ነው፣ የሚታይበት አካሉ ነው። እሱን አየን የምንለው አብን አየን የምንለው ይሄ የተዋረደ የምንለው መጀመሪያ ቃል የነበረ አሁን ግን ሰው ሆኖ ወይም ወልድ የሆነውን እሱን ስናይ ነው አብን ስለዚህ በዛ መካከል ነው መዋረድ የምንለው መቀማት የሚባለው ነገር የሚመጣው። በሚታየው በሰውነቱ እና በማይታየው በዛ ውስጥ ሆኖ ስራውን በሚሰራው መካከል ነው። ስለዚህ መቀማት የሚባለው ነገር ያለው በሁለት አካላት መካከል ሳይሆን በሚታይና የማይታይ ሆኖ በአንድ አካል በሚኖር ነው። በሚታየው መልክና በማይታየው ባህሪ መካከል ያለውን ሪሌሽንሽፕ ስናወራ ነው ስለመቀማት ምናወራው፣ እንጂ ሁለት የማይታዩ ነገሮች አንዱ አንዱን ቀማው ወደ ልናወራ አንችልም። ምክንያቱም ማን ማንን ይቀማል? እግዚአብሔር እግዚአብሔርን ምንድን ነው የሚቀማው? በምን የግሉበት ልዩነትስ ነው የሚቀማማው? እንደዛ ነገር የለም። ስለዚህ የምናወራው ምንድን ነው? መተካከል የሚባለውን ቋንቋ ራሱ አይመጣም። ራሱ ነው ግን ምንድን ነው የምናወራው? በአንድ አካል ያለ ነገር ስለሆነ በአንድ አካል ያለ ነገር ሆኖ የሚታየው ከማይታየው ጋር ያለውን ሪሌሽንሽፕ ስናወራ መቀማት ስለሚባል እናወራለን። ለምን መቀማት እንላለን? በፊት በእግዚአብሔር መልክ ይኖር የነበረው ነው፣ አሁን ሰው የሆነው። ስለዚህ መቀማት የሚባለውን እናወራለን። አሁን አሁን ምንድን ነው የምንለው? ሰው ነዋ ምንለው። አሁን ልጅ ነው ነው ምንለው። አሁን የሰውነቱ ቤተ መቅደስ ነው ነው ምንለው በፊት ግን እነዚህ ነገሮች አይባልም። እግዚአብሔር ነው የሚባል ቃል በእግዚአብሔር ውስጥ ያለ ቃል ከእግዚአብሔር የሚወጣ ቃል እግዚአብሔር ይባላል እንጂ ሰው አይባልም። የሰውነት በት መቅደስ አይባልም። ተዋረዳ አይባልም። ሌላም ሌላም ነገር ሁሉ አይባልም። ስለዚህ በሁለት አካላት መካከል ያለ ነገር ከሆነ ጥያቄ እንጠይቃለን ማለት ነው። እግዚአብሔር እግዚአብሔርን እንዴት ነው የሚቀማው? ይህም እግዚአብሔር ነው፣ ይህም እግዚአብሔር ነው። ማን ነው ከማን የሚቀመው? መልስ የለውም። እግዚአብሔር እግዚአብሔር እንዴት ነው የሚቀሙ? ግን በእግዚአብሔር መልክ ሲኖር የነበረ ቃል ስጋ ሆነ፣ ሰው ሆነ፣ ራሱን አዋረደ። ስለዚህ ያው የምናወራው በሰውነቱና በእግዚአብሔርነት መካከል ስላለ ነገር ነው። የምናወራው ስለ አብና ስለ ወልድ ነው። የምናወራው ይህ አብና ወልድ ደግሞ በተለያየ አካል የሚኖር ሳይሆን አብ ያው በሁሉ ቦታ የሚገኝ መንፈስ ሆኖ በወልድም የሚኖር ሆኖ ይገኛል። ስለዚህ ያለው ስራ ሁሉ በዚህ መንገድ የሚከናወን ነው፣ እንጂ በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ አብን ከወልድ በተለየ አካል አብና ወልድን የተለያየ አካል አድርጎ የሚያስቀምጥ የመጽሐፍ ቅዱስ ማስረጃ ይል። ጌታ ኢየሱስ ሲባርክ። ቤኬ። ለዛሬ እንግዲህ ይበቃኛል። ሌላ ጊዜ ይመለሳለሁ። እሺ፣ በጣም እናመሰግናለን። ሪሙበር